በእስልምና ሃይማኖት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል የኢድ አልፈጥር በዓል አንዱ ነው። በዓሉ የታላቁ የረመዳን ወር መጠናቀቅን ተከትሎ የሚከበር ሲሆን የሃይማኖቱ ተከታዮችም በተለያዩ ሃይማኖታዊ ስርዓቶች ያከብሩታል። የዘንድሮ 1446ኛው የኢድ አልፈጥር በዓል በቤንች ሸኮ ዞን ሚዛን አማን ከተማ በሚገኙ የእምነቱ ተከታዮችም በድምቀት ተከብሯል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሻሃደ መሐመድ ለመላው እስልምና እምነት ተከታዮች ለ1446ኛው የኢድ አልፈጥር በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። ወርሐ ረመዳን ስንሰራ የነበረውን ኸይር ሁሉ መልካም ነገር ሁሉ እንድናስቀጥልና የሌላቸው ሰዎች እንድንዳብስ ወደ ተቋማችን ወደ መስጂዳችን መጥተን አላህ ሱብሓናሁ ወተዓላ እንድንገዛና ትክክለኛ ሙስሊሞች እንድንሆን ማስተላለፍ ፈልጋለሁ። ሙስሊሙ ማህበረሰብ አንድነቱን ጠብቆ እጅ ለእጅ ተያይዞ እምነቱን ያኔ ተግብሮ ለሰላም ለሀገራችን ብልጽግና ሁላችንም በጋራ እንድንቆም አደራዊን ማስተላለፍ ፈልጋለን። በተለይ የረመዳን ወር ተጀምሮ እስኪጠናቀቅ ያለምንም የጸጥታ ችግር እንደነበረ ገልጸው ለዚህም በየደረጃ የሚገኙ የጸጥታ አካላት ላደረጉ ተሳትፎ ምስጋናቸውንም አቅርበዋል። የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት ሰብሳቢ መምህር መሐመድ ሰይድ እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አድረሳችሁ ብለው ጾሙ የሰው ልጅ ወደ ፈጣሪው እንዲመለስ የሚያደርግ ታላቅ ወር ነው ነው ያሉት ጾም አላህን የምናመልክበትና ለትእዛዙ የምናድርበት ተምሳሌት ነው። በተጨማሪ የሰውን ዘር ለባርነት ለዳረገው ማህበራዊ ወግና ባህል እንዲሁም በራስ ስሜትና ፍላጎት ላይ ማመጽ ማለት ነው ጾም ማለት። የሚዛን አማን ከተማ አስተዳደር ከንቲባ አቶ ግሩም ተማን በበኩላቸው በዓሉ ሲከበር የሰዎች ጥሩ ስብዕና የሚታይበት የተቸገሩ ወገኖችን የመርዳትና የመንከባከብ ባህልን ይበልጥ በማስቀጠል ሊሆን እንደሚገባም ጠቁሟል። በዓሉ ሕዝበ ሙስሊሙ በረመዳን ወቅት ሲያደርገው የነበረው በአንድ ተሰብስቦ ያለው ለሌለው በማካፈል ማህበራዊ ትስስሩን ይበልጥ እያጠናከረ የሚሄድበት ታላቅ በዓል ነው። ሙስሊሙ ማኅበረሰብ ይህን ታላቅ በዓል ሲያከብርም በከተማዋ የተጀመሩ የሰላም፣ የልማትና የመልካም አስተዳደር ሥራዎችን በቅርበት በመከታተልና በመደገፍ የበኩላቸውን አስተዋጽኦ ሊያበረክት እንደሚገባ አሳስበዋል። በእኛም በሚዛን አማን ከተማ ያለን መላው ሕዝበ ሙስሊም ታታሪና ጥንካሬን ሰርቶ መለወጥን፣ አብሮነትን ለልጆቻችን በማውረስ ለሌላው አካባቢ ተምሳሌት ልንሆን ይገባል። በዓሉ ላይ ተገኝተው ንግግር ያደረጉት የቤንሸኮ ዞን ዋና አስተዳዳሪ ተወካይና የአስተዳደር ጽሕፈት ቤት ኃላፊው አቶ ሸቱ ሻምበል እንደተናገሩት የዞኑ ሙስሊሞች በቅዱስ ወር የረመዳን ወር ሲያሳዩት የነበረውን የሰላም የመደጋገፍና የአንድነት እሴት ይበልጥ ማስቀጠል እንዳለባቸው አሳስበዋል። የእስልምና እምነት ተከታዮች በዓሉን ሲያከብሩ በእስልምና አስተምሮት ውስጥ ያሉ መልካም እሴቶችን በመጠበቅ እንደ ወትሮ ሁሉ ሰላምን፣ አብሮነትን፣ መተሳሰብን የሚያጎሉበት መንገድ መሆን አለበት። በባሉ ላይ ያነጋገርናቸው የእምነቱ ተከታዮችም የረመዳን ወር መልካም ስራዎችን በመስራት ማሳለፋቸውን ተናግረው ይህንም በጎ ተግባርም በቀጣዮቹ ጊዜያት ይበልጥ አጠናክሮ ማስቀጠል ይገባል ብለዋል።